ሀይምዬ የኔ እናት የኔ ሴት እንደዚህ ተረጋግተሽ ስለመጣሽ የትናንትናው ንዴት በርዶልሽ ተረጋግተሽ ስለመጣሽ ዛሬ የምትቀሪ መስሎኝ ልቤ በጣም ፈርቶ ነበረ። ስለመጣሽ ደስ ብሎኛል። በነገራችን ላይ ሀይሚዬ ዛሬ ከሙፍታ ጋር በሙፍታ ቤት መታለች፣ ያላያችኋት ካላችሁ ማለት ነው መታለይ ከሙፍታ ጋራ። ያው ትናንትና ላይ ሁላችንም አይተናል፣ ተበጣብጠው ባለመግባባት ነው። ምንም ሊደማመጡ አልቻሉም ነበረ። ያው ሀይሚዬም በመልክቷ ያው ብሩኬን ሳዩ እናደዳለሁኝ አላለችም እንዲጭራሽ ሀይሚዬ ምንም መናደድ አይጠበቅብሽም አንቺ ብቻ አደለሽም እኔ ራሴ በግማሽ ጨጓራ ነው ያለሁትኝ እየተናደድኩ ነው አንዳንድ ጊዜ ራሴን እንጠይቃለሁ ሀይሚዬ እኔ ነኝ እንዲ ቡሩኬን ያፈቀርኩትኝ ላለሁኝ ለምን እንደሆነ አላቅም እንደዚህ መናደድ ሰው ቤት ሄጄ መናደድ ያንም ፎቶ ተፖስቶ ሳይ በቃ ስራውን ራሱ ረሰውቲኝ። ተናድጄ ተናድጄ እንዲህ አንቺ በሰው ህይወት እንደዚህ ምን ያቃጥልሻል አለችኝ። አብራኛለች ልጅ ማለት ነው። በጣም ነው የተናደኩትኝ በዛሬው ነገር እውነት ለመናገር ያክል ነገር። ግን ሀይሚዬ፣ ዛሬ የመጨረሻ መልስ ሰታለይ። ለብሩኬ ያው እኔ ካንተ ህይወት ወጥቻለሁኝ። ነገር ግን ስሜን ሜንሽን እያደረግ ካትናገረኝ አስፈላጊ አይደለም። ሁሉም ነገር አብቅቶለታል። ግን ሀይሚ በእንደዚህ ደረጃ ተስፋ ያስቆረጣት ነገር ምን ይሆናል ብላችሁ አስባችኋል? ውዶቼ እኔ በጣም እርግጠኛ ነኝ፣ በቃ ተስፋ ያስቆረጣት ነገር በአይኗ ያየችው ነገር ይኖራል። አላውቅም ውዶቼ ነገር ግን እኔ መቼም ቢሆን ተስፋ አልቆርጥም። እነዚህ ልጆች ይጣላሉ፣ ጠብ እንዳለ ነው፣ አይኖ ይበጣበጣሉ፣ ግን የመጨረሻ ላይ ሙፍታ እና ፍጼ እንደሚያስታርቋቸው ዛሬ መጨረሻ አካባቢ ላይ ደስ ብሎኛል ማለት በሌላ ጊዜ ሳስታርቃችሁ እንግዲህ አትናደጂ ምናምን ብሏል ሙፍታ። ሙፍታ እኔ ማለት እንፈልገው ላንተ፣ እባክህ እባክህ ከቻልክ አስታርቃቸው ወደ ቦታቸው መልሷቸው። ሌላው ነገር ደግሞ ሃይምዬ እኔ በዛህ አጋጣሚ ዛሬ የሆነ ነገር ተናግራለች። የእኔም ፎቶ ተሸክመው ብሩኬን የሚሰድቡ አሉ፣ የብሩኬን ፎቶ ተሸክመው ደግሞ እኔን የሚሰድቡ አሉ። ግን ጥቂት ሰዎች ናቸው ብላለች። እኔ ትንሽ ልበል በዚህ ዙሪያ ማለት ነው አብዛኛውን ጊዜ በእርግጥ እንደ ዝጋጦ ስድብ የሚሳደቡ ሰዎች ሊኖሩ ይችላሉ። ብሩኬን ማለት ነው ወጥተው ግን ወቀሳ ከሆነ እኔም አንዷ አለሁበትኝ። ምክንያቱም እንግዲህ ትክታክ ላይ የሷ ስም ነው፣ እንደገና ደግሞ የእሷ ፎቶ ነው እኔ ፕሮፋይል ላይ ያለው፣ ምንም መዋሻው ነገር የለም። ነገር ግን ወቀሳ ወቀሻው አቃለውኝ። ወቀሳ እንግዲህ እንደ ስድብ ከተቆጠረ እንግዲህ ያንን ወቀሴንም መተው ማቆም እችላለውኝ እንደ አንድ ግለሰብ ማለት ነው። ነገር ግን እንደዚህ ግን ጋጠ ወጥ የሆነ ስድብ የምትሳደቡ ካላችሁ ብሩኬን

ጥሩ ነው። ነገር ግን እኔ ትናንትና ቦይስ ምናምን ደርሶት ሊሆን ይችላል። ሀይሚዬም ሽር ተደርጎላት ሊሆን ይችላል። እንግዲህ ምንድን ነው ትናንትና የሆነ ሀሳብ አንስተን ነበረ። እኛ ሀይሚዬን ይቅርታ ጠይቅ ብሩኬ፣ መጠየቅ አለብክ፣ እሷ ሴት ናት፣ መከበር አለባት እና ይቅርታ መጠየቅ አለብክ፣ ምናምን ነገር ብለን ጫን ብለን አውርተን ነበረ። ነገር ግን ያ ነገር ደግሞ እንግዲህ ሀይሚ ይሄንን ሀሳብ እንደ ሀሳብ ያነሳ ነው የእናንተን አንድነት ስለምንፈልገው ነው። እውነት ለመናገር ያክል እኔ እግዚአብሔርን ነው የምላችሁ ክርስቶስ ነው ምላችሁ። ሰው ተለያየና እኔ ምንም የምጠቀመው ነገር የለም። እንደ አንድ ግለሰብ ምናልባት ብሩኬን የሚያፈቅሩት ሰዎች አንቺ እና ብሩኬ በግልጽ እንድትለያዩ የሚፈልጉ ሰዎች ሊኖሩ ይችላሉ። ብሩኬ ከአንች ጋር ተለየና ለኒ ወይንም ለሆነች ሴት ጋር ይመጣል ማለት አይደለም። አንቺንም ብሩኬንም በስልካችን ነው ምናቃችሁ። ምንም የምጠቀመው ነገር የለም እንደኔ ማለት ነው። ግን ሁሌም ቢሆን አንድነታችሁን እፈልገዋለሁ። ነገር ግን የሚፈጠሩት ነገሮች ብሩኬ የሚሰራቸው ስተቶች ካናደዱኝ ሆዴ አይችልም። አንቺን ስለምወድሽ እናገራለሁኝ። እኔ ሃይሚዬ ይሄ ካስቀየመሽ መብትሽ ነው። እኔ ከመናገር ወደኋላ አለልም። እኔ ምን አገባኝ? ፈልጌ እኮ አይደለም የወደድኩሽ። አላቅም። በቃ ወደድኩሽ፣ እንዴ ወደድኩሽ። እኔ ውስጤ ገብተሻል። አላቅም ለምን ውስጤ እንደገባሽ ራሱ ሃይሚዬ እኔ ምንም ማድረግ አይቻልም። እግዚአብሔርን ነው የምልሽ። እኔ ብሩኬን ስህተት ካለበት ብሩኬን ከመቆስኔ በግሌ ወደኋላ አልልም። እኔ ወቅሰዋለኝ። አንቺን ማስከበር አለበት። ዛሬ ከሴጋ መጣ። አስቢው እንግዲህ አንቺን መለመን ሲያቅተው አንቺን ይቅርታ መጠየቅ አቅቶት ነው ከሴጋ የመጣው። አንቺ ከህይወት ወጥቻለሁ ስላልሽ እውነት ከህይወቱ የወጣሽ መስሎታል አምኗል፣ ማለት ነው። አምኖ ተቀብሏል ማለት ነው። አንቺን ልትሞክሪ ያደረግሽው ነገር ቢሆንስ ከህይወት ወጥቻለሁ እንደፈለግኩን ያልሽው ልትሞክሪው ፈልገሽ እንደሆነስ ልትፈትን ፈልገሽ እንደሆነስ፣ ይህንን እንኳን አልተረዳም። ከሴት ጋር ነው እንደፎከረው፣ አሳይሻለሁ እንዳለ እንደፎከረ፣ ሴት ነው አንጠልጥሎ የመጣው እንደ ቁልፍ አንጠልጥሎ ሴት መጣ አንቺን አበባ ይዞ እንደመለመን ይቅርታ እንደመጠየቅ ማለት ነው ፍቅር ቢኖርበትማ አው ይቅርታ ይጠይቅሽ ነበረ ፍቅር ስለሌለበት ነው አው ሴት አንጠልጥሎ አይመጣም ነበረ ንግስቴ የህይወቴ ቁልፍ እንዳለሽ ህይወቴ እንዳለሽ ይቅርታ ይጠይቅሽ ነበር አሁን አማ አልመሽም እኮ ሲመሽ አይተን እንፈርድበታለን ሲመሽ አይተን በደንብ እንፈርድበታለን እንወቅሰዋለን ግን ሀይሚዬ እውነቴን ነው እምልሽ ለእኛ አንቺ ስብራታችን ነሽ። የምሬን ነው የማስመሰል አይደለም። ከልባችን የምንወድሽ ሰዎች አለን፣ ከልባችን ማለት ነው። እንደ ትንሽ እህታችን የምናይሻለን። በዛ ደረጃ ደግሞ እንደ ትልቅ እህት የሚያዩሻሉ፣ ከልብ ማለት ነው። ስራዬ ብለው ደግሞ አንቺና ብሩኬ እንድትለያዩ የሚሰሩ ሰዎች አሉ። ሁሉም የየራሱ ሀሳብ አለ በልብ ውስጥ ማለት ነው። እና አሁን ግን አሁን መንሽን አታርግ ስሜን ስሜን አታንሳ ምናምን ወቀሳ አያስፈልግም ሀይሚዬ በእርግጥ ተናደሽ ነው ማለት ያለብሽ ነገር ስለሆነ ነው ግን አንቺ ሰላም ሁኒ ራስሽን ጠብቂ ከምንም በላይ ሌላው ነገር ደግሞ ዳኒ ልደቷን ያከብራል የተባለው ነገር ውሸት ነው እኔ አልሰማሁኝም ሊሆንም አይችልም ምናምን ነገር ብላለች እንግዲህ ሀይሚዬ እንግዲህ ያንም ሰው የእኔም ከእኔ ፈጥሬ አይደለም ውዶቼ። እኔም ብዬ ነበረ መጥቼ ቪዲዮ ሰርቼ ነበረ፣ ነገር ግን ሌላ ሰው ነው ለእኔ መጥተው የነገሩኝ። ከዚህ በኋላ ግን ተጨባጭ የሆነ ነገር ሲኖር ትክክለኛ እውነተኛ የሆነ ነገር ልክ ሴት ብሩክ ነገ ይዞ ይመጣል ተብሎ እንደተነገረኝ ትክክለኛ ማስረጃ ስሆን ነው የምነግራችሁ። ከዚህ በኋላ ያልተጨበጠ ነገር አላወራም። ልክ እኔ እስከ ዛሬ ያልተጨበጠ ነገር ሲነገረኝ ከሁለት ከሶስት ሰው መረጃ ሰምቼ እንጂ ዝም ብዬ እማወራው አንድ ሰው ሰምቼ ከአንድ ሰው ስለነገረኝ መጥቼ ቪዲዮ ሰርች አላቅም። እኔ ራሴን አቃለሁ ጠንቅቄ። ሲጀመርም ሀይ ብዬ እኛም አንፈልገውም። የአንችን ልደት ዳኒ እንዲያከብር አንፈልግም። እኛም የምንፈልገው ይሄ ብሩኬ ሰፕራይዝ እንዲያደርግሽ ነው የምንፈልገው። ብሩኬ አንቺን ይቅርታ እንዲልሽ ነው የምንፈልገው። አንቺ ጋር እንዲመለስ ነው የምንፈልገው። ሌላ ነገር አንፈልግም። እኛም አንፈልገውም። ልዕልቷ እና ስጦታውም ተመልሷል ብላለች። እንኳን ተመለሰ፣ ሲጀመር ስጦታ አይመለስም ነበረ። ያው አንቺም ጫና ደርሶብሽ ነው የመለሽው የኔ ቆንጆ አንጂ ባለሽበት ደህና ሁኔ ይህንን ነው እኔ ማለት የምፈልገው። ሙፍታ ደግሞ እንደምታስታረቃቸው ወደ ሰላም መንገድ እንደምትመልሳቸው ትልቅ ተስፋና ትልቅ አደራ ተጥሎብሃል በአንተ ላይ። ይህንን ነው እኔ ማለት የምፈልገው። ምክንያቱም ሀይምዬ ትናንትና ደብሯታል፣ ሰላሟን አታለች እንደገና ደግሞ ፊቷ ላይ ምንም ደስታ የለም ነበረ መታረቅም ትፈልጋለች። ብሩኬ ደግሞ ይቅርታ ማለት አይፈልግም መሰለኝ፣ ጀነነነን እያለ ነው። ለማንኛውም ውዶቼ የዛሬ ማታውን ቪዲዮ አይተን በደንብ እንሄድበታለን። ችግር የለውም። ለወቀሰውም ለምኑም ለምኑም ቪዲዮን አይተን ይደረሳል። ሀይሚ፣ ብሩኬ ስለተወቀሰ፣ ደግሞ በትክክል ብሩኬንና አንችን የምንወድ ሰዎች ነን። የምንወቅሰው ብሩኬን፣ ወቀሳ የምንወቅሰው ደግሞ መስመር እንዲይዝ ነው እንጂ ሌላ ነገር አይደለም። መስመር ሲስት አፋችንን እጃችን ከአፋችን ጭነን አንቀመጥም። አዎ፣ ለአንቺ የሰጠች ተስፋ ያመናል። በቃ ይሄ አልቋል፣ አለቀ። ሀይሚ ምንም ተዉ፣ ብቴን ውስጣችን ተዉ አይለንም። ውስጣችን እሺ ስለማይለን ነው።